በሀገር አቀፍ መንግስት ከዚህ ቀደም ያጋጠሙ የትምህርት ጥራት ችግሮችን ለመቅረፍ ዘርፈ ብዙ ስራዎችን እየሰራ የሚገኝ ሲሆን የመምህራን ሙያ ፍቃድ ማረጋገጫ ምዘና ደግሞ የትምህርት ጥራትን ያሻሽላል ተብሎ ከተቀመጡት አንዱ ነው። በደቡብ ኢትዮጵያ ክልል በ2017 የትምህርት ዘመን 7222 መምህራንና የትምህርት አመራር ምዘናውን እንደሚወስዱ የገለጹት የደቡብ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊና የትምህርት ዘርፍ ኃላፊ ዶክተር ታምራት ይገዙም ምዘናው የመምህሩን ብቃት በማሻሻል ለትምህርት የላቀ አስተዋጽኦ አለው ብለዋል። መምህር ለሚያስተምርበት ደረጃና የትምህርት አይነት ብቁ ስለመሆኑ የምናረጋግጥበት አንዱ መሳሪያ ነው። ስለዚህ ይህን ምዘና ተመዝኖ የሚያልፍ መምህር ማለት ለሚያስተምርበት ደረጃና ለሚያስተምረው የትምህርት አይነት ብቁ ነው ስታንዳርዱን አሟልቷል የምንለው መምህር ይሄ መምህር ነው። ምክትል ቢሮ ኃላፊው አክለው ምዘናው መምህሩ በተመረቀበትና በሚያስተምርበት መስክ አቅማቸውን የሚለካና የማስተማር ክህሎታቸውን የሚያዳብር በመሆኑ ቀጣይ ምዘናው መምህር የመሆን ያለመሆንንም የሚወስን ነው ብለዋል። ይሄ ምዘና ሁለት ነገሮችን ነው በውስጡ የሚይዘው። አንደኛው በተማሩበት በሚያስተምሩበት የትምህርት መስክ ያላቸውን እውቀት ይለካል። በሁለተኛነት ደግሞ የማስተማር ክህሎት ብቃታቸውን ይለካል። ሁለቱን የሚያሟላ አስተማሪ ሙሉ አስተማሪ ብለን ነው የምናምነው ማለት ነው። ስለዚህ ከዚህ አንጻር ይሄ ምዘና የዚህ አይነት ለትምህርት ጥራቱ ይህን ያክል አስተዋጽኦ ያበረክታል ማለት ነው። ከመምህራን አንጻር መምህር የመሆን ያለ መሆን ጉዳይን የሚወስን እሹ ነው። የአሪዞን ትምህርት መምሪያ ኃላፊ አቶ ዳግም መኮንን በዞኑ 625 መምህራን በዚኛው ዙር ምዘናውን መውሰዳቸውን ገልጸው ምዘናው በቀጣይ በዞኑ ያለውን የመምህራን ብቃት ደረጃ በመለየት የትምህርት ጥራትን ለማስጠበቅ ለሚሰራው ስራ አጋዥ ይሆናል ብለዋል። በአጠቃላይ በዚህ ማዕከል በእኛ ዞን ብቻ ወደ 625 ያህል መምህራን ናቸው። ከዚህ በፊት ሽፋን በሚባል በርካታ መምህር በሁሉም ቀጠና አለ። አሁን ግን ወደ ጥራት ስለገባን መምህራን በመምህርነት ሙያ መቀጠል የሚችሉት ይሄን ምዘና ያለፉ ናቸው። እስካሁን አስገዳጅ አይደለም፣ ሰው በፍላጎት ነው ምዘናውን እየወሰደ ያለው። ነገር ግን አሁን ከዚህ በኋላ ባለው ሁኔታ በዚህ ሁኔታ ይቀጥላል። ሁሉ መምህር ይመዘናል። ምዘናውን ያለፈ መምህር የደረጃ እድገት የማገኘው የትምህርት እድል የማገኘው ሌሎች በትምህርት ስራ ላይ አሉ የሚባሉ ጥቅማ ጥቅሞችን ላገኝ የሚችለው ይሄ ሰርቲፊኬት ያለው መምህር ነው እና ስለዚህ ለመምህሩ የበለጠ አቅም የሚሆን ነው። ለመንግስትም ደግሞ በክፍተቱን አይቶ ስልጠና ለመስጠት ምን ያህል የቱ ጋ ነው የሚጎለኝ፣ በትኛው ላይ በርከት ያለ መምህር ባሰለጥን ጥሩ ነው፣ የትኛው ይዘት አካባቢ ነው ችግር አለው የሚለው ለይቶ እንዲሰራበትም እድል የሚሰጥ ነውና ክልሉ ጂንካ ማዕከል ተመዛ ትዛዝ መምህራኖች እንደገለጹት ምዘናው ራሳችንን የምናይበትና ወደ ተሻለ ደረጃ እንድንደርስ የሚረዳ በመሆኑ ደስተኛ መሆናቸውን ገልጸዋል። አንድ ሳብጀክትን ብቻ የወከለ ሳይሆን አሁን ናቹራል ሳይንስ ላይ ነው የሚሰራው። አካባቢ ሳይንስና ሂሳብ ነው የተባለ ያለው አሁን ጀኔራል ሆኖ መምጣቱ ደስ ብሎኛል። አሁን ከዚህ እጄ ተማሪዎችንም የተሻለ ውጤት እንዲያመጡ ማድረግ አለብኝ። በፊት እንግዲህ በስራም እየደከምኩ ከነበርኩት አሁን እየበረታው ለመሄድ ይፈልጋለሁ ማለት ነው። ፈተና ጥሩ ነው። ፈተና ያው መምህርን ለወደፊት እንዲጠነክር የሚያደርግ ነው። ያነበበ ይስራል እንን